ለምግብ ስርዓተ ልመት አካላት ጤና አዘውትረን መመገብ ያሉብን አራት ምግቦች በዚህ ቪዲዮ ለምግብ ስርዓተ ልመት አካላት ጤና በጣም ወሳኝ ከሆኑ ከብዙ ምግቦች ውስጥ አራት መርጠን ይዘን መጠናል። ተጠቀሙባቸው። እነዚህ ምግቦች በምግብ ስርዓተ ልመት አካላት የተመጣጠነ የገት ማይክሮባዮም በመፍጠር ገት ማለት ከአፍ እስከ ፍንጥጣ ያለው ወይም ሆድንና እንጀትን ያካታል። የምግብ ልመትን በማፍጠን በሽታ የመከላከል አቅምን በመጨመር ብግነትን በመቀነስ የኒውትሪንት አቫይሌቢሊቲን በመጨመር ሞቲሊቲ ወይም የአንጀት እንቅስቃሴን በመጨመር የሾርት ቼንድ ፋቲ አሲድ ምርትን በመጨመር የበሽታ ተጋላጭነትን መቀነስ የማይክሮባዮም እድገትን በመደገፍ ህብረ ሐዋሳት ራሳቸው እንዲያድሱ በማድረግ የምግብ ስርዓተ ልመት አካላት ጤናን ለማስጠበቅ ይረዳሉም የምግብ ስርዓተ ልመት አካላት ምንላቸው? ከአፍ ጀምሮ እስከ ፊንጢጣ ያሉት አካላት እንዲሁም ጉበትን፣ ቆሽጥን፣ ጣፊያንና ምራቃ መንጭጤዎችን ወይም ሳሊቨሪ ግራንድስን ያካታል። የምግብ ስርዓተ ልመት አካላት ጤና የሚያሳስባችሁ ከሆነ ይህ ቪዲዮ ለእናንተ ነው። ላይክ፣ ሰብስክራይብ፣ ሸር ይደረግ። ጽንሰ ሀሳቡ እንድትረዱትም ይህም ቪዲዮ እስከ ፍጻሜው ተመልከቱት። መቼም ይህ ጠቃሚ መረጃ እንዲያልፋችሁ አትፈልጉ።

ውድ ቤተሰቦች ይህን ሰሞን የምለቃቸው ቪዲዮዎች ለሁሉም ተከታዮች በደንብ እየደረሱ ስላልሆነ ትንሽ እንዲንቀሳቀስ ሁላችሁም ላይክ በማድረግ ተባበሩ። ስለዚህ ሁላችሁም ላይክ አድርጉት። ለምግብ ስርዓተ ልመት አካላት ጤና ከሚያገለግሉ ምግቦች ውስጥ በአራተኛ ደረጃ የሚገኘው ሽንኩርትና የአጥንት መረቅ ይሆናል። ሽንኩርት ማለትም ነጭ ሽንኩርትና ቀይ ሽንኩርት፣ የአጥንት መረቅ ለምግብ ስርዓተ ልመት አካላት ጤና በደንብ ይረዳሉም። የአጥንት መረቅን ወይም ቦን ብሮዝን ስንመለከት የአጥንት መረቅ የምግብ ስርዓተ ልመት አካላት የውስጠኛው ሸፍኖ የሚገኘውን ኤፒቲ ሙስሊም የሚባለውን የውስጥኛውን ሽፋንን ለማደስ ለመጠገን ይረዳሉ። ይህ ሽፋን ሲላጥ ነው እንደ ጨጓራና ሌሎች የውጭ ችግሮች የሚከሰቱት። በዚህ ምግብም የዚህ ሽፋን ህዋሳት ራሳቸው እንዲጠግኑ ማድረግ ይቻላል። የጂአይ ትራክትን ወይም የምግብ ቱቦዎችን በማደስ እንደ ኢሪቴብል ባወል ሲንድረም ሊኪ ገት የሚባሉ ችግሮችን ለማስወገድ ይረዳል። የሙከሳል ሄልዝ ወይም የሙከሳል ጤናን በማሻሻል የኒውትሪንት አብዞርቬሽን ወይም የኒውትሪንት መመጠጥን ይጨምራል። ሙከሳ ማለት የምግብ ስርዓት ልመት አካላት አራት ላይሮች ወይም ንጣፎች ውስጥ ዋናውና የውስጠኛው አካል ወይም ሽፋን ነው። ሌላው ነጭ ሽንኩርት ነው። ነጭ ሽንኩርት ጠቃሚ የገት ባክቴሪያዎችን መመገብ የሚችል ፕሪባዮቲክስን ይዟል። ነጭ ሽንኩርት የተፈጾ ጸረ ባክቴሪያ ባክቴሪያን የሚዋጋ ማለት ነው፣ ጸረ ቫይረስ፣ ጸረ ፈንገስ ባህሪ ያለው ይህም ጎጂ ተዋሲያንን ለማስወገድ ለማፈን ይጠቅማል። የገት ኢሚዩን አክሲስን ይደግፋል፣ በሽታ የመከላከል አቅምን ይደግፋል ማለት ነው። የምግብ ስርዓት ልመት አካላት ብግነትን ይቀንሳል ወይም ያስወግዳል። ቀይ ሽንኩርትን ስናይ ቀይ ሽንኩርት ሌላኛው አንካራ የተሻለ የኢንሱሊን መጠን ያለው የፕሪባዮቲክ ምንጭ ነው፣ ወይም የፕሪባዮቲክ መገኛ ነው። ጠቃሚ ባክቴሪያዎች እንደ ባይፊዶ ባክቴሪያዎች ያሉ ጠቃሚ ባክቴሪያዎች እንዲያድጉ ያበረታታል። ቀይ ሽንኩርት ኪዮሪስቲን በመያዙ የምግብ ስርዓተ ልመት አካላት ብግነትን ወይም ቃጠሎ ንብጠትን ይቀንሳል። ምክንያቱም ኪዮሪስቲን ጸረ ብግነት ኮምፓውንድ ስለሆነ። ለምግብ ስርዓተ ልመት አካላት ከሚጠቅሙ ምግቦች ውስጥ በሦስተኛ ደረጃ የሚገኘው በፖሊፊኖሎች የበለጸጉ ምግቦች ናቸው። በፖሊፊኖል የበለጸጉ ምግቦች ለምግብ ሥርዓተ ልመት አካላት ጤና ይጠቅማሉ። እነሱም ማለትም ፖሊፊኖል ያላቸው ምግቦች እንጆሪዎች፣ ቤሪዎች፣ የወይራ ዘይት፣ አረንጓዴ ሻይ፣ ጥቁር ቸኮሌትን ያካታል። ለምግብ ስርዓተ ልመት አካላት ጤና የፖሊፊኖሎች ጥቅምም አንደኛ ፖሊፊኖሎች ጸረ ብግነት ባህሪ ስላላቸው ነው። የሆድና የአንጀት የውስጠኛው ሽፋንን ብግነት ይቀንሳሉ። ጤናማ የኢሚዩን ሚላሽን ወይም ሄልዚ የሚዩን ሪስፖንስን ይደግፋሉ። ፖሊፊኖሎች ጠቃሚ ባክቴሪያዎችን ይመግባሉ። ፖሊፊኖሎች ሙሉ ለሙሉ ቀጭን አንጀት ላይ ስለማይመጠጡ ወፍራም አንጀት ድረስ በመድረስ ጠቃሚ ባክቴሪያዎችን ይመግባሉ። ማይክሮቢያል ግረውዝን ወይም የተዋሲያን እድገት ይደግፋሉ ስንል መርጠው ይደግፋሉ ነው። ጠቃሚ የሆኑ ባክቴሪያዎችን እንደ ላክቶባሲለስ፣ ባይፊዶ ባክቴሪያ የመሳሰሉ ዝርያዎችን እንዲያድጉ ይደግፋሉ፣ ነገር ግን በሽታ አምጪ ተዋሲያኖችን እንዳያድጉ ይከላከላሉ። ፖሊፊኖሎች የገት ባሬርን ይደግፋሉ። የኢንተስታይናል ባሬር ኢንተግሪቲን በማስጠበቅ የሊኪገት ምልክቶችን፣ ሲስተሚክ ብግነትን ይቀንሳሉ። ፖሊፊኖሎች ፍላቮኖይዶችን፣ ሊግናኖችን፣ ፌኖሊክ አሲድን፣ ስቲል ቢንስን ያካታል። በምግብ የሚገኙት ፖሊፊኖሎች የሊፒድ ፕሮፋይልን ለማሻሻል ይጠቅማሉ። የደም ግፊትን ለማመጣጠር፣ የኢንሱሊን ሬዚስታንስን ለማስወገድ፣ የልብ ጤናን ለመጠበቅ፣ የኦክሲዳይዝ ጭንቀትን ለመቀነስ ይረዳሉ። ለምግብ ስርዓተ ልመት ከሚጠቅሙ ምግቦች ውስጥ በሁለተኛ ደረጃ የሚገኙት በፋይቨር ወይም በቃጫ የበለጸጉ ምግቦች ናቸው። ፋይቨርን በደንብ የያዙ ምግቦች ማለትም እንደ አጃ፣ ምስር፣ አፕል፣ ሙዝ የመሳሰሉ ምግቦች ለምግብ ስርዓተ ልመት አካላት ጤና ይረዳሉ የሚረዱበት ምክንያትም አንደኛ ፕሪባዮቲክስን በመያዛቸው ነው። ፋይቨር ለጠቃሚ እገት ባክቴሪያዎች በምግብነት ያገለግላሉ። በአፕል በአጃ የሚገኙት ሶሊቭል ፋይቨር ወይም ማሚቃጫዎች የምግብ ስርዓተ ልመት አካላት ማይክሮብን ለመመገብ ይጠቅማሉ፣ እድገታቸውንም ይደግፋሉ። ፋይቨሮች ለሾርት ቼን ፋቲ አሲድ መመረት ይጠቅማሉ። ፋይቨር በባክቴሪያዎች ፈርመንት ሲደረግ ሾርት ቼን ፋቲ አሲዶች እንዲመረቱ ያደርጋል። የሾርት ቼን ፋቲ አሲዶች መመረትም ሜታቦሊዝምን ለመቆጣጠር የገት ባሬርን ለማጠናከር የሆድና የአንጀት ብግነትን ለመቀነስ ይረዳሉም። ሌላው ፋይበሮች ሞቲሊቲን ወይም የአንጀት እንቅስቃሴን ለማሻሻል ይረዳሉ። የኢማሚ ቃጫ ወይም ፋይበሮች ሰገራ ላይ በልክ በመጨመር እንዲለሰልስ በማድረግ የሆድ ድርቀትን ያስወግዳል። ዘውታሪ የሆነ የአንጀት እንቅስቃሴ ወይም ሪጉላር በወል ሙቭመንት እንዲኖር ይረዳሉ። ጤናማ የሆኑ የምግብ ስርዓተ ልመት አካላት እንዲኖሩ ይረዳል። ፋይበሮች የምግብ ስርዓተ ልመት አካላት የበሽታ ተጋላጭነትን እድል ይቀንሳሉ። ከፍተኛ የፋይበር መጠን ያላቸው ምግቦች በጌት ሄልዝ ወይም በምግብ ስርዓተ ልመት አካላት ጤና ላይ ባላቸው አዎንታዊ ጫና የኮሎሬክታል ካንሰር ወይም ወይም ወፍራም አንጀት ካንሰር፣ አይነት ሁለት የስኳር በሽታን፣ የልብ በሽታን የመጋለጥ እድልን ይቀንሳሉ። ስለ ፋይበር የተሻለ ግንዛቤ ለመፍጠር ያህል ዲያተሪ ፋይበር ወይም የምግብ ፋይበር የሚባለው ከምንመገበው እጽዋት ውስጥ ሰውነት ሊፈጨው የማይችለው ወይም ሊዋሃድ የማይችለው ክፍል ነው። ፋይቨር ስለማይፈጭ እንዳለ ሆኖ የስነ ልመት አካላቶችን እንደ ጨጓራ፣ ትልቁ አንጀትን፣ ትንሹ አንጀትን በማለፍ ከሰጋራ ጋር ይዋጣል። ሌሎች የምግብ አይነቶች እንደ ካርቦሃይድሬት፣ ስብ፣ ፕሮቲን በሰውነታችን ውስጥ በመፈጨት ይዋሃዳሉ። ፋይበር ሁለት አይነት ሲሆን የሚማማ ፋይቨርና እና የማይማማ ፋይቨር ይባላል። የሚማማ ፋይቨር ውሃ ውስጥ ሲማማ የሚዝለገለገ አይነት ቅርጽ ይይዛል። የደም ውስጥ ኮሌስትሮልን እና የስኳር መጠንን በመቀነስ ይታወቃል። የሚማማ ፋይቨር በአጃ ቄላ፣ በአፕል፣ በገብስና ካሮት ውስጥ ይገኛል። የማይሟሟ ፋይበር በውሃ የማይሟሟ ነው። ይህ አይነት ፋይበር ለምግብ መፈጨት ስርዓት ጠቃሚ ነው። በድርቀት ለሚሰቃዩ ሰዎች መፍትሄ ነው። ያልተፈተገ እህል፣ ቾለኒ፣ ጥራጥሬዎች፣ አትክልቶች እንደ ጥቅል ጎመን፣ ድንች፣ አረንጓዴ እሸት በማይማማ የፋይበር አይነቶች የበለጸጉ ናቸው። በፋይቨር የበለጸጉ ምግቦች ረጅም እድሜ እንድንኖር ይጠቅማሉ። ጤናማ ክብደት እንዲኖረን ይረዳሉ። ለደም ውስጥ የስኳር ምጥጥን ይረዳሉ። ለደም ውስጥ የኮሊስትሮል መጠን ምጥጥን ይጠቅማሉ። የአንጀት ጤንነትን ለመጠበቅ ይረዳሉ። የአንጀትን እንቅስቃሴ ያስተካክላሉ። ፋይቨርን ጥሩና ተስማሚ ለማድረግ ፋይቨርን ለመጀመሪያ ጊዜ ስንወስድ በአንድ ብዙ መውሰድ የለብን አይደለም በትንሹ በትንሹ ማለማመድ አለብን። ይህ ማለት ለአንድ ሳምንት ያህል በትንሹ ወስደን ከዛ በኋላ መጠኑን መጨመር ይቻላል። እንዲሁም በደንብ ውሃ መጠጣት ያስፈልጋል። ፋይቨር ውሃ ሲያገኝ የተሻለ ይጠቅማል። በፋይቨር ከበለጸጉ ምግቦችም ውስጥ ከፍተኛ ሪዚስታንስ ስታርችን በመያዙ የሾርት ቼን ፋቲ አሲድ መመረትን በመደገፉ ሪጓር ቦል መመንት ወይም ዘውታር የሆነ የአንጀት እንቅስቃሴን በመደገፉ ለምግብ ስርዓተ ልመት አካላት ጤና ብዙ ጥቅሞችን ይሰጣል። አጃ ቤታ ጉልኳንን በመያዙ የምግብ ስርዓተ ልመት አካላት ብግነትን በመቀነሱ ሳቲትን ወይም የሆድ ሙሌትን በመደገፉ ገፉ ለምግብ ስርዓተ ልመት አካላት ጤና በጣም ይረዳል። አፕል ፒክቲን ፋይቨርን በመያዙ የሾርት ቼን ፋቲ አሲድ መመረትን ይደግፋል። እንደ ፕሪባዮቲክ ያገለግላል በፒክቲን መጠኑ። እንዲሁም ፖሊፊኖሎችን በመያዙ ለማይክሮቢያል ዳይቨርሲቲ፣ ለገት ማይክሮባዮም ግራውዝ፣ የአንጀት የውስጠኛው ሽፋንን ለመጠበቅ ይረዳል። ለምግብ ስርዓተ ልመት አካላት ከሚጠቅሙ ምግቦች ውስጥ በአንደኛ ደረጃ የሚገኘው እርጎ ወይም እርጎና ፈርመንት ሊሆኑ ምግቦች ናቸው። እርጎ ለምግብ ስርዓተ ልመት አካላት ጤና ተመራጭ ምግብ ነው። ምክንያቱም በውስጡ ጠቃሚ ባክቴሪያዎችን ወይም አንቲባዮቲክሶችን በመያዙ ነው። እርጎ ጠቃሚ ባክቴሪያዎችን እንደ ላክቶባሲለስ ባይፊዶ ባክቴሪየምን ይዘዋል። እነዚህ ባክቴሪያዎችም የሆድና የአንጀትን ማይክሮባዮምን ለማመጣጠን ወይም ባላንስ ለማድረግ ይጠቅማሉ። እርጎ የምግብ ልመትን ለማፍጠን ይረዳል። እነዚህ ፕሮባዮቲክሶች ወይም ባክቴሪያዎች ላክቶዝን ለመሰባበር ይጠቅማሉ። ይህም መካከለኛ የላክቶዝ ኢንቶለራንስ ላላቸው እርጎ በቀላሉ የሚልም ምግብ ያደርገዋል። ሌላው እርጎ በሽታ የመከላከል አቅምን ለመጨመር ይረዳል። በሆድና በአንጀት ጤናማ ማይክሮባዮም መኖር ለኢሚዩን ፋንክሽን ወይም የኢሚዩን ተግባር እንዲ እንዲጨምር ይረዳል። ምክንያቱም ወደ 7 ፐርሰንት የሚሆነው ኢሚዩን ሲስተም ወይም የኢሚዩን ስርዓት የሚገኘው በዚሁ የምግብ ስርዓት ውስጥ ነው። እርጎ የምግብ ስርዓት ልመት አካላት ብግነትን ይቀንሳል። እንደ ኢሪታብል ቦወል ሲንድረም አይነት ችግሮች ቶሎ ለማገገም ይረዳል። የምግብ ስርዓት ልመት አካላትን የውስጠኛው ሽፋን እንዲጠናከር ይረዳል። እርጎ የአንጀትን የወድን ጤናን ከመጠበቅ የምግብ ልመትን ከማፋጠን ጀምሮ ብዙ ጥቅሞች ይሰጣል። እርጎ ከፍተኛ የፕሮቲን መጠንን በመያዙ ለጡንቻ ጥገና በጣም ይረዳል። ረዘም ላለ ጊዜ የሙሉነት ወይም የጥጋብ ስሜትን ለመፍጠርም ይጠቅማል። በካልሲየምና በቫይታሚን ዲ የበለጸገ ስለሆነ ለአጥንትና ለጥርስ ጥንካሬ ይረዳል። እርጎ ለልብ ጤና ይጠቅማል። መጥፎ የኮሌስትሮል መጠንን ለመቀነስ፣ የደም ግፊትን ለማመጣጠን ይጠቅማል። የእርጎ ክብደትን ለመቆጣጠር ለማመጣጠን ይጠቅማል። እርጎ ማራኪ ቆዳ እንዲኖረን ወይም ሻይ የሚያደርግ የሚያበራ ቆዳ እንዲኖረን ይረዳል። ፕሮባዮቲክስና ላክቲክ አሲድን በመያዙ ወዝ ያለው የሚያበራ ቆዳ እንዲኖረን ይረዳል። እርጎ ካልሲየምን፣ ቫይታሚን ቢ12ን፣ ሪቦፍላቪንን፣ ፎስፎረስን፣ ማግኒዚየምን፣ ፖታሲየምንና ከፍተኛ የሆነ ፕሮቲን መጠን ይዟል። ከወድ ወደ ቀጭን አንጀት የምግብ መተላለፍን በመጨመር የስርዓተ ልመት ሂደትን ያፋጥናል። የምግብ የመፈጨት ችግርን ይፈታል። የወድ ህመምን ያስታግሳል። ሌላው ፈርመንትድ የሆኑ ምግቦች ወይም የተፍላሉ ምግቦች ናቸው። ፈርመንትድ የሆኑ ምግቦች የቦኩ የተፍላሉ ምግቦች እንደ እርጎ ሁሉ በህይወት ያሉ ታዋሲያን ወይም ማይክሮባዮምን ይዟል። ይህም ለምግብ ስርዓተ ልመት አካላት ወይም ለወድና ለአንጀት ጠቃሚ ባክቴሪያዎች ጤና ይረዳል። እንደ ቡትሬት ያሉ የሾርት ቼን ፋቲ አሲድ መመረትን ይጨምራሉ። ይህም ብግነትን ለመቀነስ የወድና የአንጀት ህዋሳትን ለመመገብ ይጠቅማሉ። እንግዲህ እነዚህ የተጠቀሱት አራት የምግብ ጉሩፖች የምግብ ስርዓተ ልመት አካላት ችግርን ለማስወገድ ወይም ችግሩ እንዳይከሰት ለመከላከል የምግብ ስርዓተ ልመት አካላት ጤናን ለመጠበቅ የተሻለ የአንጀት እንቅስቃሴ ዘውታሪነት እንዲኖር ይጠቅማሉም። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት በማድረግ ለሌሎች እንዲደርስ የበኩላችሁን ተወጡም። ሁላችሁም ይህን ቪዲዮ ላይክ አድርጉት። ተመሳሳይ ቪዲዮችን በቀላሉ ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ከሚለው ላይ ሊንካቸውን ስላስቀመጥን ሊንኩን ክሊክ በማድረግ መመልከት ትችላላችሁ። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።